አካባቢያችን እንደ ተተከልንበት አፈር ነው። በጣም ጠንካራው ዘር እንኳን በደረቅና መርዛማ መሬት ውስጥ ለማደግ ይታገላል እንጂ እንደ ተቀበረ ይቀራል። አማካይ ዘር ደግሞ በመለጸገና ጤናማ አፈር ውስጥ ሊበቅል ይችላል። አካባቢ ውጤቴን እንዴት ይነካል? በሁለት የተለያዩ ቦታዎች አንድ አይነት ዘር ሲዘራ እናስብ። በደረቅ መርዛማ አፈር ውስጥ ውሃ በሌለበት፣ ፀሐይ በሌለበት፣ ምንም እንክብካቤ የለም በቃ ከንቱ በሆነ መሬት ላይ ሌላውን ደግሞ በበለጸገ ለም መሬት በፀሐይ ብርሃን በዝናባማና ለማደግ በተዘጋጀ ቦታ የተዘራ ዘር። በሁለቱም ቦታ በተዘራው ዘር ውስጥ ልዩነት የለም። ልዩነቱ የተዘራበት አካባቢ ብቻ ነው። ምን ዓይነት ውጤት ታገኛለህ? አንድ ዓይነት ዘር በተለያየ መሬት ላይ። መልሱ ቀላል ነው። እንደ መሬቱና እንደ እንክብካቤያችን። የሰው ልጅ ከዚህ የተለየ አይደለም። አካባቢህ የሕይወት አፈር ነው። ራስህን የምትከብባቸው ሰዎች በቦታ ውስጥ ያለው ጉልበት የጓደኞች ልምዶች የምታዳምጣቸው ድምፆች የምታያቸው እውነቶች እነዚህ ሁሉ የምታድግባቸውና የምትሰራባቸው የምትሰፋባቸው ክሮች ናቸው አካባቢህ አሉታዊ ከሆነ በጥርጣሬ በስንፍናና በፍርሃት የተሞላህ ትሆናለህ ለመነሳትም ትታገላለህ ግን ደካማ ስለሆንክ አይደለም ፈሪ የሆንከው አፈሩ ወይም አካባቢህ እድገትህን ስለማያበረታታ ነው አካባቢ በማበረታቻ በፍላጎትና በስርዓት የተሞላ ከሆነ ትንሹ ጥረትህ እንኳን ሊያብብ ይችላል። አብራችሁ የምታሳልፏቸውን ሰዎች አስቡ። የተሻለ እንድትሆን ይሞግቱሃል ወይንስ ወደ መጥፎ ድርጊት ይጎትቱሃል? ሰዓትህን ስለምታባክንባቸው ቦታዎች አስብ። ኃይል ይሰጡሃል ወይንስ መንፈስህን ያጠፉታል? አእምሮህም ስለሚገነቡ መረጃዎች አስብ እየታውን ያሳድጋል፣ ወይስ በተቃራኒው ዓላማህን ያጨልማል? በሕይወት ውስጥ የአንተ ውጤት ስለ ማንነትህ ብቻ ሳይሆን ራስህን አስቀምጠህ በምትሄድበት ቦታ በምታገኘው ውጤት ጭምር ነው። አልማዝ ልትሆን ትችላለህ፣ ነገር ግን በጭቃ ውስጥ ከተቀበርክ ማንም ብርሃንህን አይቶ አያውቅም። ግን እውነትን ካየህ ከተከተልክ፣ ሰውነ? አልተጠመድክም እንደ ዘር በተተከልክበት ሳይሆን መንቀሳቀስ ትችላለህ። አካባቢህን መቀየር ትችላለህ። እድገትህን ለሚመርዙ ሁናቴዎች ርቀ መሄድና ራስህን ከፍ ወደሚያደርጉ ቦታዎች መግባት ትችላለህ። እይታህን በእውቀት መተካት፣ ትኩረትህን በሥርዓት መገንባት መተካት፣ የሚገባህን ጸባይ እየቀየርክ ለመሄድ ቁርጠኛ ፍላጎት እንድታሳይ መታገል፣ ጥርጣሬን በእምነት መተካት ይቻላል። ስለዚህ አካባቢ ውጤትህ ላይ እንዴት ተጽዕኖ ይኖረዋል? መልሱ ቀላል ነው። ሊገድቡህ ወይም ሊያነሳሱህ ይችላሉ። ሊቀብርህ ወይም ሊገባህ ይችላል። እና በመጨረሻ ምርጫው የአንተና አንተ ብቻ ነው። የአካባቢህን ኃይል አቅልልህ አትመልከተው። የፈለከውን የፈለግከውን የወደፊት ሁኔታ የሚያንጸባርቅ አካባቢህን ገንባ። ምረት ውሎ በአካባቢህ ስለሚወሰን አካባቢያችን ላይ እንጨነቅ፣ መንደራችንን እንገንባ። ማን እየሆኑ እያደጉ እንደሆነ እየተቀረጹ ጭምር መሆኑን አይዘንጉ። አፈርህን ቀይር እናም ሕይወትህን ትለውጣለ። ብዙዎች የሚገርም ተሰጥኦ ኖሯቸው አዋዋላቸው ሲያጠፋቸውና፣ እሱ እኮ እሷ እኮ ያላትን ነገር መጠቀም ቢችሉ ኖሮ የት በደረሱ ነበር እንላለን። ስለዚህ እያንዳንዳችን ላይ ውሏችን ከተጽዕኖ በላይ ማንነታችን እንደሚቀርጸው አውቀን አካባቢያችን እንቃኝ። ሕይወት ስለ ተሰጥኦ ጠንክሮ መሥራት ወይም ዕድል ብቻ አይደለችም፣ ስላሳደገን ቤተሰብም ስለ መንደር አካባቢያችንም ጭምር ነው። አካባቢያችን ውሏችን ወደፊት ወይም ወደ ኋላ ይወስደናል። አካባቢያችን ሕይወታችንን እንዴት ይቀርጸዋል? ዐሥር እውነቶችን እንይ። አንደኛ ከራስህ ጋር የምትከብባቸው ሰዎች ጓደኞቻችን የሥራ ባልደረቦቻችን፣ ቤተሰቦቻችንና አራያዎቻችን የእኛን አስተሳሰብ ልማዶችና እምነቶች ይቀርጻሉ፣ ያሳድጋሉ። አዎንታዊ ተጽዕኖዎች እድገትን ያፋጥናሉ፣ አሉታዊዎቹ ግን በጸጥታ ወደታች ታች ሊጎትቱን ይችላሉ። እኛን በሚያነሳሱ ሰዎች ራሳችንን ልንከብ ይገባናል፣ እንችላለንም። ሁለት ኃይልን የምታገኘው ካለህበት ቦታ ነው። የተዝረከረከ የተመሰቃቀለ ሐሳብና ሥራ የሌለባቸው ቦታዎች ትኩረትንና ተነሳሽነትን ያጠፋሉ። የተደራጁ እንቅስቃሴ የበዛባቸው አካባቢዎች ፈጠራንና ምርታማነትን ያቀላጥፋሉ። የምትውልበት ቦታ ጉልበት ሊሰጥህ እንጂ ሊያደክመህ አይገባም። ሦስት፣ መረጃን ማግኘት ከውሎህ እንደሆነ ዕወቅ። መጽሐፍት፣ ሚዲያ እና በተለይ በአሁኑ ሰዓት ደግሞ በስልኮቻችን የሚመጡ መረጃዎች የእኛንና የዓለም እይታን እየቀየረ እንደሆነ እናውቃለን። አእምሮን በእውቀትና በተሰጥኦ የመግቡ ማንነታችንን የሚያደበዝዝ መርዛማ ይዘት ያላቸውን መረጃዎች እናስወግድ። አራት ባህላዊና ማኅበራዊ መስተጋብሮች ባለንበት መንደር ባህል ወግና ልማድ እኛን ወደፊት ወይ ወደ ኋላ እንድንሮጥ ያግዘናል። የመንደራችን ባህል ወግ ስንል የአካባቢያችን እይታ ማለት እንደሆነ እንወቅ። እያየን እየሰማን ያለነው እንደማለት ነው። በፍላጎትና በሥርዓት የሚመራ ባህል ውስጥ መሆን ስኬትን ያበረታታል። ቸልተኛ በሆነ ቤተሰብ ባህል ልምድ ውስጥ ካለን አቅማችን ሊገደብ እንደሚችል ማወቅ ይገባናል። አምስት በዙሪያው ያሉ እድሎች አካባቢያችን የቱበር ክፍት የቱበር እየጠበቀን እንደሆነ ይነግረናል በተለይ የጓደኛ ግፊት ውስጥ ላለ ሰው ለመጥፎ ዕድል የመጋፈጥ ሁኔታዎች የበዙ እንደሆኑ እናውቅ ይገባናል ስድስት ብስለት ያለው እይታ ዙሪያችን መልካም አመለካከት ባላቸው በሚያበረታቱ ሰዎች የተሞላ ከሆነ ፍቅርንና ጠንካራ ሰራተኛ መሆንን ስናሳድግ አሉታዊ ሰዎች ከከበቡን ደግሞ የእኛ ማንነት ጥርጣሬ ፍርሃት ጭንቀት ብቸኝነትና መቀዛቀዝ ይፈጠርብናል። አካባቢያችን ላይ የሚፈጠረው ስሜት የአእምሮ ጥንካሬያችንን ይነካዋል። ስሜታዊ አካባቢ የአእምሮ ጥንካሬያችንን ይጎዳዋልና። ሰባት በዙሪያው ያሉ ሰዎች የየቀን ተቀን ልምዶቻቸው ልምዶች ተላላፊ ናቸው። አካባቢያችን መማርን፣ ጤናንና ተግሳጽን ስነ ምግባርን የሚደግፍ ከሆነ በተፈጥሮ ተመሳሳይ ባሕርያትን እናዳብራለን። አብራችሁ የምታሳልፉትን ሰዎች ጠንቅቃችሁ ወቁ። ስምንት የድጋፍ ሥርዓቶች በእውቀት የሚያምን አካባቢ ካለን ቤተሰቦቻችን ደጋፊዎቻችን የሚንከባከቡን እኛን ነገር የሚሉን ከሆነ በተጠያቂነትና ከሰዎች ምክር በመቀበል እናድጋለን በጣም ጠንካራ ሰው ባንሆን እንኳን በትክክለኛው መንገድ ድጋፍ ካገኘን በፍጥነት ራሳችንን በመቀየር ማደግ እንችላለን ዘጠኝ ፈተናዎችና ውድድር አነቃቂ አካባቢ እንድናድግ እንድንለማመድና የላቀ እንድንሆን ያደርገናል። ያለፈታኝ ሁኔታ ምቾት እንደማይመጣ እናምናለን። የእኛን ምርጥ ታሪክ ለመፍጠር ችግርና ውድቀትን በመቀበል የሚያሳድግ አካባቢ ቢኖረን ጥሩ ነው። አስር አካላችን ላይ አካባቢያችን ያለው አስተዋጽኦ አካባቢያችን ለሰውነታችን የሚሰጠው ጥቅም ቀላል አይደለም። የሰውነት እንቅስቃሴ የሚዘወተርበት ቦታ ካለን፣ ሰውነታችንን የምንጠብቅበት ቦታ ካገኘን አካባቢያችን ለአካልና ለአእምሯችን ትልቅ የምንለውን ግብዓት እንደሚሰጠን እንወቀው። የእኛን ማንነት ለማወቅ የጓደኞቻችን ማንነት ወሳኝ ነው የሚባለው ለዛ ነውና፣ ይህንን አስታውስ። በሕይወት ውስጥ ያለ ውጤት የሚወሰነው በአንተ ጥረት፣ ችሎታ ወይም ዕድል ብቻ አይደለም። መርጠን ወይም ሳንመርጥ በዋልንበት አካባቢ የእኛ ቅርጽ የተሠራ ይሆናል። የሚያስፈልግህን ለይ፣ አስወግድ። እድገትህን የሚደግፍ የሚያበረታቱና የሚያነሳሱ ቦታዎችን ፈልግ። አካባቢያችንን ከቀየርን ሕይወታችንን መቀየር እንችላለን። ምክንያቱም ነገ ማን ትሆናለህ ብትባል መልሱ ዛሬ ራስህን በምትተክልበት ቦታ ላይ የተመሠረተ ነው። አፈርህን ቀይር፣ ሕይወትህን ትለውጣለህ። ለራሳችን በጎ በጎ የምንለውን የምናደርግበት ዘመን ይሁንልን።